እኔ ሞዴል አይደለሁ ወደል እንጂ፣ ስለ ሞዴልም አንዳንድ ልቀና፣ አይ ስለ ሞዴል ፕራክቲስ ምናምን ነው ኮይ እኛ ስታዲያ ቲክቶክ ላይ ሁሉም እየቀመመ ይሄን ሰታሁትን ጠይቄ፣ ሻይ ሻይ ግሪን ሻይ ምን ስንት ነገር ቀጥቻለሁ። ፕራክቲስ ተሰጥቶኛ አይደል ወይስ የእነሱ ይለያል? እንደ የነሱ ሞዴል ስለሆነ የነሱ ይለያል። የኔን አንቺማ የኔን አንቺ እኮ መንግስትም አያውቀውም የሞዴል ይለያል። ውጄ አሁን ሰላጣ ብቻ በልቼ መዋል አልችልም። ሰላጣ ብቻ በልተሽ ችያለ ንቦትቦት እንዴ፣ ለምን የቀረው ቅርብ አይልም? ለምን እንደው መነሳት ሁሉ አያቀትሽም? ለምን ብለሽ ነው እንዴ ወደ ስራ የምትሉኝ? እንዴ ቆዩ፣ እንዴ ምን አይነት ነገር ነው? ለምን ብለሽ ነው ሰላጣ ብቻ በልተሽ የምትዩ? ጉጄ እ ለምን ብለሽ ዝኑ። አንቺ ማማሪ፣ አንቺ ኮሞዴልሽ፣ ዝኑ። ወይ ሰላም፣ ሰላም ነው ውዴ እንደዚህ